በኛ በእኛ ሴቶች አይን እናንተን አማላይ የሚያደርጋችሁ ነገር ሳንጠይቃችሁ የምታደርጉት ነገር ነው። ለእኛ ያላችሁን ስሜት ለእኛ ያላችሁን ፍላጎት የምታሳዩበት መንገድ ስፔሻሊ ሳትጠይቁን ሲሆን፣ ሰፕራይዝ በሆነ መንገድ ሲሆን ዩሃቭ ኖ አይዲያ እንዴት ሴክሲ እንደምትሆን ማለት ነው። ስለዚህ እችን መንገድ ተጠቅመ በእሷ አይን ኦር በእሷ ልብ ውስጥ መንገስ ትችላለህ በጣም በቀላሉ። ችግራችን ምን እንደሆነ አንድ ነገር ልንገራችሁ። ሁላችንም ስሜታችንን ሊሆን ይችላል እንዲረዱን ስንፈልገ ወይ አለመግባባት ሲፈጠር ያንን ችግር ለመፍታት ይሁን ስሜቶቻችንን ለነሱ ለማስረዳት ፒክ የምናደርገው መንገድ የተሳሳተ ነው። የሚሆነው በራሳችን ፐርሰፕሽን ይሆናል፣ በራሳችን ፍላጎትና እኛ ልክነን ብለ ባመነው መንገድ ነው። እናንተ ወንዶች የምታደርጉት ነገሮች የምታዩበት ፊል የምታደርጉበት መንገድ ከኛ ፈጽሞ የጾታችንን ያክል ርቀት አለው፣ ልዩነት አለው። ያንን ከተረዳክ አንድን ሴትን የወደ ፍቅረኛ ለማድረግ ይሁን ፍቅረኛ ክም ሆና ሊሆን ይችላል ኢምፕረስ ለማድረግ ሁሌም ልቧ ላይ ሙቀት ለመጨመር ስለአንተ ስለ አንተ እንድታስብ አንተን ለመውደድ ለማክበር በቂ ምክንያት የምትሰጣት ሳትጠይቃት ነገሮችን እያደረክ ነው። በዛ ላይ ደግሞ እኛ አንድ በጣም እኔ ራሱ የማልደግፈው ተፈጥሯለን ነገሮችን ሳንነግራችሁ ሳንጠይቃችሁ ተረድታችሁ አውቃችሁ እንድታደርጉልን በጣም ነው የምንፈልገው። ስለዚህ የመጠየቅም ሆነ የመናገርም የማሳወቅም እድሉ እኛ ጋር በጣም የወረደ ነው። ስለዚህ እችን ቻንስህን በለው እችን እድልህን በለው ከተጠቀምክ የማትወድ አልወደደችኝም ኮራችኝ ብትላ ያለችኝን ብለህ የምታስባት ፍቅረኛህንም ሊሆን ይችላል ዋቴቨር፣ በየትኛውም ሴክስ ሴት አይን ውስጥ ልብ ውስጥ አንተ አማላይ ወንድ ነህ፣ ምርጡ ወንድ ነህ። ቃል እገባለሁ ነው ዛሬ እኛ ሴቶች ሳንጠይቃችሁ ካደረጋችሁት እኛን ልባችንን የሚገዛ እንድንሸንፍላችሁ እንድንወዳችሁና እንድናከብራችሁ የሚያደርገንን ሀሳቦች ነው ይዤላችሁ የመጣሁት። ሀይ፣ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እነግራችኋለሁ። ከእኛ ሚስጥሮች ውስጥ ልክ እንደ ዛሬ ያካፍላችኋለን። እንዲሁም ከእኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ ማድረግ ላይክ ማድረግ እና የደውል ምልክቷን መጫን እንዳይረሳ። አብራችሁ ይቆዩ። አንደኛው ሴት ልጅ ሳትጠይቃ ብታደርገው ልቧ ላይ ሙቀት የሚጨምረው እጇን መያዝ፣ እሷ ማቀፍ፣ መሳም ነው። ፐብሊክ ቦታ ላይ ሊሆን ይችላል፣ ብቻችሁ ስትሆኑ ሊሆን ይችላል። ነገር ግን በጣም የምንፈልገው የምንወደው ልጅ ወደድኩሽ ብሎ አጠገቤ ያለ ልጅ ከያላይዝኝ ካላቀፈኝና ፍቅሩን ሊያሳየኝ ወይም እንደሚወደኝ እንደሚፈልገኝ እንዲያሳየኝ በጣም ነው የምፈልገው። ግን አሳየኝ አቅፍ፣ አሳየኝ፣ እጄን ያዘኝ፣ ሳመኝ፣ እዚህ ጋር እንደዚህ ያርገኝ ብዬ ልጠይቀውም ልጠይቀውም አልችልም። ግን በጣም የምፈልገው የምመኘው ነገር ነው። ይሄንን ሲያደርግ እኔ የሚሰማኝን ስሜት በደንብ ነው የማውቀው። አንደኛ በፐብሊክ ቦታ ላይ ከሆነ በእኔ እንደማያፍር፣ በእኔ እንደሚተማመን እና አብሮኝ መሆን ፈልጎ የሚያደርገው ነገር እንደሆነ ያረጋግጥልኛል። ያ በሱ ላይ ወይም በስሜቱ ላይ እርግጠኝነት ስሜት እንዲሰማን ያደርጋል። በዛ ላይ ይህንን የሚያደርገው ኮንፊደንስ ያለው ወንድ ነው። በራሱ የሚተማመን ስለሰዎች ግድማ የማይሰጠው ወይም የሰዎች አስተያየት እሱን በሀዘር ድማ ያደርገው በሚያደርገው ኦር በሚወደው ነገር ላይ የሚኮራ የምትወዳት ልጅ ስሜት ልታሳያት ካልቻል ፐብሊክ ቦታ ላይ ላይሆን ይችላል። ለከሷ ጋ እንኳን ሆነ በዚህ መንገድ ፍቅርህን መግለጽ ካልቻል በጣም ከባድ ነው። በነገራችሁ ላይ ትልቅ ይሄ ኦክሲቶሲ ምናም የሚባሉ ከኛ አይምሮ ውስጥ ኦር ልብ ውስጥ የሚመነጩ ሆርሞኖችን በትልቁ እንዲወጡ ወይም ያንን ስሜት እንዲፈጥሩ የምታደርጉት በምትይዙን፣ በምታቅፉን፣ በምትስሙን ሰዓት የሚመጣ ነው። ስለዚህ ያንን ክሬት ማድረግ ትችላለ። በዛ ሰዓት ለአንተ ያላት ስሜት ከፍ ይላል ማለት ነው። ምንም ነገር ከአንተ ጋር ለማድረግ በአንተ ለመተማመን፣ አንተን ለመውደድ በቂ ምክንያት ታገኛለች። ነገር ግን ይሄ እንዴት ይጠይቃል? እስቲ እንዴት ይጠይቃል? ብዙ ወንድ አያደርገው፣ በሰው ፊት ሲሆን በተለይ ኦር አብሯትም ሆኖ በስስት በፍቅር እንደሚወዳት ፈልጎ የሚያደርገው ነገር እንዳለ ማሳየት አትፈልጉ። ስለዚህ ሳትጠይቅ አድርገው። እጇን መያዝ፣ ግንባሯን መሳም ሊሆን ይችላል፣ ከንፈሯን መሳም ላይ ጠበቅ ይችላል፣ በሰው ፊት ጉንጯን መሳም ሊሆን ይችላል፣ ማቀፍ ሊሆን ይችላል፣ ኮትህን መስጠት ሊሆን ይችላል። ዋቴቨር እንክብካቤዎችን ስታሳያት አብረ መሆኑ ነገር እነዚህ ትልቅ ኃይል አላቸው። ለአንተ ያላትን ስሜት ይቀይራሉ፣ ለአንተ ያላትን ስሜት ያጠነክራሉ፣ ልቧን ያስደስታሉ። ስለአንተ እንድታስብ በአንተ እንድታምን ያደርገ ብዙ ነገር ያስደርጉናሉ። ስለዚህ በጣም ቀላል ነገር ነው። የምትወዳትን ልጅ ሳትጠይቅ ኦር አድርገው ብላ። ይህንን ያላደረገ ወይ ፋራ ነው ወይም ያፍርባት ነው ወይም ማይወዳት ወንድ ነው። ይህንን ለራሷ ትነግረዋለች፣ ታምነውና ትቀበለዋለች። አንተ ፌል ታረጋለህ። ያዛት ቅፋት፣ ሳማት ን አሳያት። እመነኝ የሚገርም ለጥታ ይበታለች። ሁለተኛ ሴት ልጅ ሳትጠይቃት እንድታደርገው በጣም የምትፈልገው ነገር ፕላን እንድታደርግ ነው። የፍቅር ቀጠሮ እንድታዘጋጅ ማለት ነው። ኦር ኳሊቲ ታይም የምታሳልፉበትን መንገዶች እንድታመቻች ነው የምትፈልገው። ኳሊቲ ታይም ምንም ጥያቄ የለውም። አንድ የፍቅር ግንኙነትን ጠንካራ እንዲሆን አለመግባባት ሲፈጠር የሆነ ቀን እንዳስታራቂ ሆኖ የሚመጣው ያቺ ኳሊቲ ታይም ላይ ያሳለፋችኋት ሚሞሪ ነው። በዛ ላይ አንተ ለእሷ የምታሳያትን ፍቅር መወደዷን የምታሳያትን፣ እሷ ደግሞ ለአንተ ያላትን ክብርና ፍቅር የምታጠነክርበትን የሰጣሃትን ቦታ ለመቀበል ካልተቀበለች፣ የተቀበለችዋም ካለች ደግሞ ያንን ቦታ እንድትወደውና እንድታምናው ታደርጋለህ። በጣም ቀላል እኮ ነው። ይህንም ማድረግ የሚከብደን መቼ እንደሆነ ታውቃላችሁ? ያፈቀርካት ሴት እጅ ስትገባ የኔ እናት ስሜት ሲሰማ ቀላል ሆናለች። ነገር ግን አልፈልግም አጠገቤ እንዳትደርስ እያለች ምትቆራና ችላ ሴትን ግን ለማስደሰት ከሷ ጋር ጊዜ ለማሳለፍ ማቶጠው ተራራ ማታደርገው ነገር የለም። ይሄ ነው የተሳሳተ ምላቹ አካሄዳችን። ነገር ግን ልክ የአንተ ስትሆን ኦር የአንተ መሆን ፈልጋ ፊት ስትሰጥህ እንበለው ዴት ማድረግ ስትጀምር ይሄንን ማድረግ ከከበደ ወይም እነዚህ ላይ ከላላቅ ለአንተ ያላት ስሜት አይቀየርም። ለአንተ ያላት ቦታ አይሸረሸርም። ወይም ከአንተ ለመራቅ ሌላ ወንድ ለማየት የለም። የሚሰጣት አትፈልግም ማለት አይደለም እንዳትሳሳቱ፣ ይሄ ነው ስህተታችሁ። ስለዚህ አታርፍድ እዚህ ላይ ከመጀመሪያ ጀምሮ እንድትወድም ወይም ህይወቷ ውስጥ የምታስገባየው ከገባችን በኋላ እነዚህም በጣም ነው የምትፈልገው። በጣም ትልቅ ሰፕራይዝ ነው ባይዘ ኳሊቲ ታይም በምትወደው ቦታ ሊሆን ይችላል። ስለ እሷ በምታቆር አንተ ሊደር ነህ። ይሄ ቦታ ውብ ነው፣ ይሄ ቦታ ደስ ይላል። ይሄ ነገር እሷን ኢምፕረስ ሊያደርግ ይችላል። ያመንከው ሊሆን ይችላል። ዋቴቨር ግን እዛ ቦታ ስትወስዳት ፕላን እንዳደረግ ሰፕራይዝ አላደርካት እንደተጨነክ እንደምትወዳት ስታሳያት፣ እስቲ አሁን ማ እስቲ እንደዚ ቦታ እንሂድ፣ ለምድ እንደዚ ቦታ አትወስደኝም፣ ግን መቼ ነው አብረን ጊዜ የምናጥፋው? በቃ ከዚህ በኋላ ለእኔ ጊዜ ያሰጠየን ጭቅጭቅ የምትጠሉት መስማት የማትፈልጉት ድምፅ መስማት የምትፈልጉት እናንተ ይህም ማድረግ ስታቆሙ ነው። ሳትጠይቅ ሴት ልጅ ኦር ምትወዳ ሴቆይ ፍቅረኛ ከአንተ ጋር ኳሊቲ ታይም ማሳለፍ ትፈልጋለች። ያንን ፕላን እንድታረገ ያንን በዛ መንገድ ሰፕራይዝ እንድታደረጋት ያንን ጊዜ እንድትሰጣት በጣም ነው የምትፈልገው። ከሰጠሃት ይሰጠሃል፣ ካልሰጠሃት ደግሞ ትሄዳለች። ኬስ ክሎዝ። ሶስት ሴት ልጅ ሳትጠይቃት እንድታደርገው በጣም የምትፈልገው እንድታዳምጣት ነው፣ ጆሮን እንድሰጣት ነው። በጣም እርግጠኛ ሆኜ ነው የምነግርህ፣ ሴት ልጅ ከሚያዳምጣት ወንድ ጋር በፍቅር ትወድቃለች። ልክ ያልሆነ ነገር ግን አንድ ምሳሌ ልንገራችሁ። በጣም ብዙ ባለትዳር ሴት የባሏን ትኩረት የባሏን ጆሮ ባለማግኘቷ ምክንያት ከሱ ውጭ በቀላሉ ትሄዳለች። ጆሮን ሰጥቷት ብቻ ግን፣ አንድን ሴት በፍቅረኛ ለማድረግ ኦር ፍቅረኛህን ማዳመጥ ከቻልክ አንተ የእሷ ንጉሥ ነህ። ተከብረ፣ ተወደክ። ማንም የማይነቃቅ ሰውነት እኖራለን። በጣም አንደርስታንድ እንድታደርጉን በጣም እንድታዳምጡን እንፈልጋለን። ማዳመጥም ስንል ስታወራት ሊሆን ይችላል። አሁን ለምሳሌ አዳምጠኝ ትልህ አትችልም። ነገር ግን ካዳመጥካት አንደርስት አንደርስታንድ ታደርጋታለ። ካዳመጥካት ትረዳታለ። በዛ ላይ ደግሞ ስታዳመጣት ተባካችሁ፣ ጀጅመንት መፍረድ እንደዚህ ልክ አይደለም። አንቺ ደግሞ ምን የምትላት ከሆነ ነጻ ፍቃዱ አንተ ወስደህ ነፃ እንድትሆን ለቀሃት፣ የፈለገችውን መናገር እንደምትችል የምታዳምጣት አንደርስታንድ የምታደርጋት ወንድ መሆንን ካወቀች እመነኛ ላንተ አማላይ እሷ ህይወት ውስጥ ሊኖር አይችልም። ብዙዎቻችን አብረን ቁጭ ብለን ቅድም ያልኩህን ኳሊቲ ታይም እንኳን አዘጋጅተህ ከስልክ ጋር ከሆነ ጊዜ የምታጠፋው ማናት እሷ? ስለዚህ የስልኩን ያክል እንኳን ቦታ አይሰጠኝም ትላለች። ካስተዋላችሁ ብን ይሄ ነገር የሚፈጠ እስኪ አሁን እራሱ ባላችሁ እናንተ ቆናችሁ ሞር ስልካችሁን ይዛችሁ ቁጭ ምትሉት አብራት እሷ ከአንተ ጋር መሆን ትፈልጋለች። አንተ ደግሞ ከስልክ ጋር መሆን ትፈልጋለች። ያንን ነገር መተው ሙሉ ፎከስን ለእሷ ሰጠህ እሷ ጋር የምታሳልፈውን ጊዜ ጊዜ እነግራቸዋለሁ። ይሄ ነገር በጣም የሚፈጠረው ልክ የእናንተ ከሆነም በኋላ ነው። የእናንተ መሆናችን የእናንተ አድርጎ አያስቀረንም። ወይ ለእናንተ ያለን ስሜት እዛ ውስጥ አክንት እናደን አያደርገንም። የምታደርገው ነገር የምትሰጡን ነገርና፣ እና የምታሳዩን ነገር ነው የእናንተ አድርጎ እኛን ደግሞ እናንተን አንግሰን እንዲያቆየንም ያደርገው። ያን ያህል ቀላል ነው መረዳት ከፈለግን። ነገር ግን ካዳመጥካት ስተ በማዳመጥ ውስጥ አንደርስታንድ አለ። በአዳመጥ ውስጥ አለመፍረድ አለ። በማዳመጥ ውስጥ ሙሉ ትኩረት አለ እነዚህን ያዘለ ማዳመጥ ወይም እነዚህን ያዘለ ጆሮ እነዚህን ያዘለ ትኩረትና ልብ የሚሰጣትን ወንድ ለማን ትተዋለች? ትጋደላለች፣ እሱን የሷ ለማድረግ ያየው ራሱ በቃ ጠላቷ ነው የሚሆነው። ስለዚህ በጣም የምትፈልገው ሳትጠይቅ አታዳምጠኝም፣ አንተ አትሰማኝም፣ ለምን አትሰማኝም? እንደዚህ አታደርገኝም። በጭቅጭቅ ነው የምትሰማው። የዛን ሺህ ልስማሽ ብትላት ራሱ ምንም የምትነግረ ነገር የለም። ስለዚህ ሳትጠይቅ ሳትነ ኦር እንደዚህ አድርግ ምናምን ሳትልክ አዳመጥቃት ይሄ በጣም የምንፈልገው በጣም የምንመኘው ከአሁን ላይ እየተገኘ ያልሆነ ነገር ነው። ስለዚህ አዳምጣት። ማንም የማይደርስብህ ውብ ፍጥረት አንተ ነው። አራተኛው ሴት ልጅን ሳትጠይቃት በማድረግ አንተን አማላይ፣ ውብና ተወዳጅ የሚያደርግ ለሷ ትልቅ ስፍራ የምትሰጠው ፕሮቴክት ስታረጋ ነው፣ ስጠብቃት ነው። ታውቃላችሁ፣ በማህበረሰቡ በቤተሰብ በፈጣሪያችሁ ጭምር የተሰጣችሁ ኃላፊነት ነው። ሚስትን ትጠብቃለች፣ ፍቅረኛም ትጠብቃለች፣ ጓደኛም፣ እናትም ሁሉም ያንተን ፕሮቴክሽን ይጠብቃል። ምንም ጥያቄ የለውም። ፍቅረኛም፣ እህትም፣ ጓደኛም ያልሆነች መንገድ ላይ ላይ ስታልፍ የሆነ ወንድ ሲመጣ ጦር እንዲህ ሲባል አንተ ወንድ አለ አትከላከልም፣ እያየህ እንዴት ዝም ትላለህ ተብሎ የተሰጣችሁ ማንነት ነው። ስለዚህ ይሄንን ሮል መጫወት ይሄንን ኃላፊነትን የምትወጣ ወንድ መሆንን ስታሳያት አንተ አትጠብቀኝም አንተ አትከላከለኝም እንዴ ዝም ትላለህ ልትልህ አትችልም። በቃ ምክንያቱም አረ አንተማ ወንድ አይደለም ቃልጭ ትሰብርሃለች ልብህን። እንደዛ እንዳትለ ራስን የሆነ ቀ ማለቷ አይቀር አንተ ወንድ ነህ እንዴ ትልሃለች። እንደዛ መባል የለብህም እንደዛ ከምትልህ በምታ- ታዲያ ይሄ ኦቨር ይሆን አይደለም። የቅናት የሚያስመስል ኮንትሮል ላድርግሽ እኔ ልደባደብልሽ ደብልሽ ር እኔ ልዱልሽ የሚል አይደለም። በጣም ስሶ ስስ ሆነ አስተያየት ሊሆን ይችላል የሚጠብቃት ይሄ ነገር እንደዚህ እንደዚ የምስትክለት ይሄ ነገር እሽ፣ እንደዚ ላይፍሽ እንዲህ ሊያረግ ይችላል። በጣም ጠብ ያየኸውን ይሄውን የተሰማ ሪል የመሰለህን በወንድ አይን እንደዚህ እንደዚ ኮሄ ሴቶችን እንዲያረጋል ያረጋን ብለህ ልክ የሆነ ነገር ስትነግራት፣ ያንን ስትቀበላት እንደጠበቅካት ታስባለች። አሁን ማንም ጥበቃ አልፈልግም የማንም አስተይ ሰጠኝ ምን የራሴን እንችላለን። አይ በላብላይ ውሸጣም ነን እንደዚህ አይነት ወሬዎቻችንን እንዳሰቡ ያልተመቸን ያይተ ያሉት በጥበቃ መልክ በመሳሳት ኬር በማድረግ መልክ ስትነግራትም ይሆን ስታሳያት፣ ያላንተ አማላይ አይሆንም አይኖርም፣ ያላንተ ወንድ አይኖርም። እሱ እረ ማን ይወዳደረዋል ስትል ትሰማለህ። ማፍቀር ሌላ ሌቭል፣ ማክበር ሌላ፣ ዋጋ መሰጠት ሌላ፣ ሌላ ታሪክ ውስጥ ነው የምትገባው። በቃ ያላንተ ሰው የለም። ሁለተኛው ሴት ልጅ ሳትጠይቃት እንድታደርግ የምትፈልገው ነገር አንተ የፈለግከውን ነው። የፈለግከውን ስልህ ለምሳሌ አሁን ለምሳሌ ልትስማት ከፈለግህ ልሳምሽ ብለህ ልትጠይቅ ነው ኖ የሆነ ፊል ካደረግ ለአንተ ቦታ እንደሰጠች እንድትወድህ ካወቅ መሳም ነው ልሳምሽ ብለህ ጠይቃ አታሳፍራት የምትሽኮረመም ሴት ልትኖር ትችላለች ምናልባት ያንን እድልም አንተ እንደዛ ስክትልም ማጠበቅ ሴት አለች ሁላችንም አንድ አይደለንም በእርግጥ ነገር ግን ያንን እንደማታደርግ ፊል ካረክላ ምቾት አልሰጥ ካለች አትጠይቃት አትሊስት ሞክራ ብትከለከል ነው የሚሻልን ሳምሽ ብለህ ጠይቀህ አይ ነው የምትል። በጣም እርግጠኛ ነኝ። አይ ብፈልግ ራሱ አይ ነው የምትል። ስለዚህ እንዳትፎገር ማድረግ የምትፈልጋቸው ብዙ ነገሮች ሊኖሩ ይችላሉ። ከጓደኞች ጋር ጊዜ ማጥፋት ሊሆን ይችላል። ዋቴቨር አላማ፣ ህልም፣ ጎል ሊኖር ይችላል። ጊዜ ስፔስ ልትፈልግ ትችላለህ። ህይወትህን ጠንቅቀህ መኖር መቻል አለብህ። አንድ ነገር ልንገራችሁ። ይኸውልህ አሁን ይህንን ብዙ ነገር ምጥ እንደዚህ ላርቅ፣ እንደዚህ ቦታ ሊል፣ እንደዚህ ልሁን፣ እንደዚህ ላረግ ነው ምናምን ስትላት ለሷ ትሰጣለህ፣ ኃላፊነትን ለሷ ትሰጣለህ፣ ሊደርነትን ለሷ ትሰጣለህ ብዙ መብት። ስለዚህ አንተ ላይ መብት እንዳላት ታሰለጥናታለህ። የሆነ ቀን ሳጠይቃት ወይ ሳት ነግራት ስታደርገው ያንን ነገር አዲስ ይሆንባታል። ምናልባት ፋይት ሊሆን ይችላል። ልክ ነው ብለህ ካመንከው ከተቀበልከው፣ ከወደድከው እና ፌር ነው ልክ ነው እሷን አይጎዳም ስሜቷን አያሳዝንም ብለህ ሀሳብ አድርገው፣ በተለይ ውብ የሚያደርጉ የሚቀይሩ የሚያሻሽሉ ከሆነ ሁኬርስ። እንዴ፣ አንተ ራሴን ለመሆን ስትጠር ራሴን ለማስደሰጥ ወይም ደስታ የሚሰጥ ቦታ ስትገኝ ያቅር የሚላት ከሆነ ሳትነግረኝ፣ ሳታሳውቀኝ ምናምን ባለቤት ከምሽቱ ስድስት ሰዓት በኋላ ኳስ ላይ ነው ብላ አትንጋራት ምናምን ወር በጣም ራዲካል የሆነ ህይወቱ ሲኖር ምናምን አይደለም። መናገር ያለብህን ነገር ስትነግራት ስታሳውቃት ታከብርሃለች፣ ትወድሃለች፣ ቦታ ትሰጠሃለች ሴት ልጅ። ይሄ ግን አንዳንዴ እንዴት ልበላችሁ፣ በቃ የህይወትህን ማንዋል ስተን እኔ አንቀሳቅሺ ነው የሚሆነው። ያንን ነገር አታደርጉ አታደርግ ለምጠይቀኛለህ ራሱ አደርግ እንዴት እንደዚህ አታደርግ ምናም ብላ አትላት። ሀሳቤ ከጠቀማችሁ ከወደዳችሁት ለእኔ በላይ ከሳውቅ ለሌሎች ይጠቅማል ብላችሁ ከመናችሁ ሼር አርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣችሁ ሰላም ሁኑልኝ።